ዘፍጥረት ምዕራፍ አስራ ሰባት ቁጥር አስራ ሰባት እንደውም ዘፍጥረት ምዕራፍ አስራ አምስት ቁጥር አስራ ስምንት ላይ ያለውን ቃል እንካፈላለን። ስፍራውን በጌታ ስም እንጀምር ነበር። ዘፍጥረት ምዕራፍ አስራ ሰባት ቁጥር ሰባት አብርሃምም የዘጠና ዘጠኝ አንድ ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት ና ይ ኤልሻዳይ በፊቴ ተመላለስ፣ ፍጹሙን ሁን። ቃል ኪዳንህን በእኔና ባንተ መካከል አደርጋል እጅግም አበዛሃለው፣ አለ አብርሃምን በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ አንተ ጋር ነው። ለብዙ አሕዛብ አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁ፣ እጅግም አበዛሃለሁ፣ ሕዝብም አድርጌሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳን በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በተወልዳቸው ለዘላለም ኪዳን አቆማለሁ፣ ለአንተና ከአንተ በኋላ ለዘርህ አምላክ ይሆን ዘንድ በእንግድነት የምትኖርበትን ምድር

ከምዕራፍ አንድ እስከ ምዕራፍ አስራ አንድ ድረስ ስለ ፍጥረት፣ ስለ አፈጣጠር ይናገራል። ስለ ፍጥረት፣ ከዛ በመቀጠል ስለ አባቶች ታሪክ ይተርካል። ማለት እንግዲህ በዘፍጥረት መጽሐፍ ውስጥ ስለ ፍጥረት ስናገር ስለ ሰው ያነሳል፣ ስለ እንስሳ ያነሳል፣ ስለ ብዙ ነገር ይተርካል።

እግዚአብሔር ከአብራም ጋር ክዳን እንዳደረገ ከአብራም ጋር ልዩ የሆነ ትስስር ልዩ የሆነ ከአብራም አወነት ከአብራም ጋር የነበረ እንድመለከታል። ክዳን በእባይስ ፓሪስ የምል ቃል በደንብ አደረጋችሁ ስሙ ምሽች ክዳን ፓሪስ። ያ ማለት ምን ማለት ነው ካላችሁ እስር ማለት ነው። እስር አንዴ ሰው ከታሰረ ያሰረ ሰው ይጠቀሳል። ለምሳሌ መሐላ የሚል መሐላ ነው። ክዳን ክብር ለኢየሱስ፣ ሲሆን ክዳን መሐላ ነው። ምን ማለት ነው መሐላ? አልተውም፣ አልተውሽም፣ አልተዋችሁም፣ አልለቃችሁም የሚል ቃል ነው ያለ። በእንግሊዝኛ መጽሐፍ ስትመለከት ኮቨናንት ነው። ብሮድ ሰንስ ፕሮሚስ ኦር አግሪመንት ዊች ሚንዝ ፕሮሚስ ቤቱንጋ ፐርሰን። ክብር ለኢየሱስ ያ ማለት ምን ማለት ነው ካላችሁ ስምምነት፣ ክዳን፣ አንድነት በእግዚአብሔር እና በሰው መካከል ያለውን ህብረትን የሚያመላክት ነው። ክዳን እግዚአብሔር አብርሃም ጋራ ነው ኪዳን ያደረገው። ወደ አብርሃም ነው የቀረበው እንጂ አብርሃም ወደ እግዚአብሔር አይደለም የመጣው። ከእግዚአብሔር ጋራ ተሳሰረ የማለት እግዚአብሔር አብርሃምን ከማይመችበትና ከማይሆነው አካባቢ ሲጠራው እየተደገፈው አብርሃም በእነቱ ላይ እግዚአብሔር በተናገረው ቃል እግዚአብሔር ባለው ቃል ነው የተደገፈው። ከዛ የተነሳ እንሻ አብርሃምም አመነ፣ ጽድቅም ሆነ ምን ሆነ ተቆጠረ ተባለ፣ ምንም ሆነ ተቆጠረ። ስለዚህ የአብርሃም እምነት ድጋፉ ምን ክሱ እምነት ላይ እግዚአብሔር ከማይመችበት አቅጣጫ ከወስ ስጠራ ያ ማለት ምን ማለት ነው? አብርሃም ካንተ ጋር ልዩ የሆነ ልዩ የሆነ ክዳን እኔ ወደ አንተ መጥቻው፣ ስለዚህ አንድ ነገር እንድታደርግልኝ እፈልጋለሁ ብሎ እግዚአብሔር ከአብርሃም ጋራ ልዩ የሆነ ህብረት ተፈጠረ። ምን ማለት ነው? አንተ ኦስ ወይ ያ ያለበት አካባቢ የማይመች አካባቢ ስለሆነ፣ ለእኔ የማይመች አካባቢ ስለሆነ፣ ለእኔ የማይመች ስፍራ ስለሆነ ስለዚህ አብርሃም ለመባረክ ካለበት ስፍራ መውጣት አለበት። አብርሃም ለመባረክ እግዚአብሔር ወዳለው ስፍራ መሄድ አለበት። አብርሃም ለመባረክ የእግዚአብሔር ሀሳብ መስማት አለበት። ሌላ የሚመለከተው ነገር የለም። እንደ ዛሬ መጽሐፍ ቅዱስ የለም፣ መጽሐፍ ቅዱስን አንብቦ እንዳይረዳ። እንደ ዛሬ የሚሰብኩና የሚያስተምሩ የሚመክሩ የሉም። አብርሃም ግን ድምፁን ብቻ ነው የሰማው ካለበት አካባቢ ውጣ ና፣ አለ። ክብር ለኢየሱስ ነው። እስቲ የጠራኝ ባሉት የታመነ ነው። የታመነ ነው። ኢየሱስ ጌታ ኪዳን አደረገ ይላል። ና ወደ አብርሃም ብዙ ዘመን ሆኖታል። ምራ 7 ቁ አንድ ጀምሩ ሰጠና ስንጠመት ከሆነ ጠመት ሆ ከሆነ በኋላ ከረጀ በኋላ አብርሃምን ጥያቄ የሆነበት ሁለት ነገር አለ። አንደኛ ትሆናለህ ስትለኝ ወጣሁ፣ አበዛኛው ስትለኝ ወጣሁ፣ ከሌላ ስታደርግ ወጣሁ። ግን ያልተመለሰ ግን ሁለት ጥያቄ አለን። መቼ ነው እንመለሰው የአብራም ጥያቄ ነበር። በእለትና በታማኝነት በእግዚአብሔር ፊት ለሚትኖሩት አንድ ምላሽ አለህ። እግዚአብሔር ጥያቄያችን ይመልሳል። እግዚአብሔር ኪዳናችሁን ይጠብቃል። እግዚአብሔር ተስፋችሁን ያድሳል። ጆቻችሁን ከባርጉና ቢዘገይ ይበሉ ባካቱ። እግዚአብሔር በሉ ለገባን ኪዳን በሉ ይመጣ ይበሉ ባካቱ። አማንጮ አሜን ይበሉ። ኢየሱስ ጌታ ነው። አሜን። እግዚአብሔር ኪዳኑን ይጠብቃል። አሜን። አይረሳም

ሳራ ምንም እድሜ ባይቱ ምናትም ለመውለድ ምን ያለ ልጅ ብትሆንም እግዚአብሔር ግን መጀመሪያ የተናገረውን ቃል ያስብ ፣ ይጠብቅ ነበር። የሰው ጊዜ ሲያልቅ እግዚአብሔር የራሱን ጊዜ ይጀምራል። ያንተ ጊዜ ያልቃል፣ እግዚአብሔር የእሱን ይጀምራል። የእናንተ ጊዜ ያልቃል፣ እግዚአብሔር ይጀምራል።

የገባ እግዚአብሔር ነው ኪዳን አሜን፣ አሜን። እሺ፣ በእግዚአብሔር ጥልጣሪ አይኖር። እግዚአብሔር ነገር በሚፈቅደው ደረጃ ሳራ ከዚህ በኋላ መውለድ በነገራችን ላይ በአብርሃምና በነሳራ ጊዜ ዲዳን ማድረግ የሚችሉ ህጋዊ የሆነ ወረቀት ስትሰጥ ብቻ በነሱ በእነሱ ባህላቸው ሰው ጋብቻን መፈጸም አይችሉም። ደግሞ ጋብቻን ሲፈጽሙ አንድ ሰው መውለድ ካልቻለ ባሏሉ ባሏ ወይ አብርሃም ሌላውን ሚስት የማግባት እድሉ ሰፊ በባህላቸው ግን ንቲ ያለች አብርሃም ብዙ ዘመን ጠብቀናል፣ እግዚአብሔር ልጅ ይሰጣል ብሎ ነበር፣ ግን ልጅ አልሰጠንም። ስለዚህ በቤታችን ያለችው አካልለች ግብፃዊት። ስለዚህ ወደ እሷ ሂድ። አማርኛ መቼም ይገባል። ወደ እሷ ሂድ በጣም እግዚአብሔር ስናገር ንጹሕ ግልጽ የሆነ አማርኛ ነው። ዘምር ቃል የሚያስተምርና አንዳንድ አሁን ይሄ በእኔ ቋንቋ ቢያወራቸው በጣም በኢየሱስ ክርስቶስ ይህንን ቃል ያወራል። እንደምት ኢየሱስ ጌታ ወደ እሷ ግባ አለችው፣ አብርሃምን ሰማት። ምክንያቱም ጋብቻቸው ውላቸው ይፈቅዳል፣ ባይላቸው ይፈቅዳል። አንድ ሴት መውለድ ካልቻለች በሌላ የመውለድ መብቱ የተጠበቀ ነው። ይሄ በእነሱ ባህል ነው።

ሌላ ዘር ቤትን አይወርስም። ሌላ ዘር ቤትን አይወርስም። ያንን አንተ ምንም ሳታውቅ የገባው ክዳን ይጠብቀዋል። ከጉልበት የሚወጣ እሱ ይወርሳል። በፊት እግዚአብሔር የኪዳን አምላክ ነው። እግዚአብሔር የኪዳን አምላክ ነው።

ቢፈጠር ያ ያለውን ሰው ላይወጣ ይችላል። ምትወጣ አ ምትወጡ እናንተ ናቸው። ኪዳናችሁን መጠበቅ ዛሬ የሚትገቡት ኪዳን በእግዚአብሔር ፊት፣ እግዚአብሔር የሚጠብቃችሁ ክዳን። የዘመኑ ወጣቶች ምን ይላሉካ? አይ ተጠናንትን ጋብቻ ምናደርግ አይችላል ተቀማምስን ይላል። ስለዚህ ማወቅን መጠበቅን አለባችሁ። ዛሬ በእግዚአብሔርና በሰው ፊት የምትገቡት ክዳን እግዚአብሔር እንደሚጠብቃችሁ እያይን ብለናችሁ እግዚአብሔር እንደሚጠብቃችሁ ልትጠብቁ ለ ልትጠረገቡ ይገባል። ከብብያቸዋል ክዳን እስር ነው። መሃላ መተሳሰብ ወይ የታሰረ ሰው እንደዚህ መሃላ ከገባ ወይስ ከሞት ሊሆን ይችላል። አንድ ሰው እግዚአብሔር ከሞት ካላነሰ በቃ የለም። ክዳን እንድትቀሙ ያደረገው አምላክ ለሁሉ ነገር ለአምላካችሁ ትታችሁ ጉድለታችሁን እየሸፈናችሁ እግዚአብሔር ፊት የምትመላልሱበት ነው። እየሰማች ነው፣ እየሰማች ነው። እስከ አሁን ትዳር ስላላችሁ ታውቃላችሁ።

ስለዚህ እግዚአብሔር ክዳን ስለሚጠብቅ ክዳናችን ምንም ባልጋችን ፈልጉ። ክዳን የሚያፈርሰውን ነገር ላለማድረግ ጥንቃቄ አድርጉ። ቤታችሁንና ትዳራችን ይወጣችሁን በደንብ መዘጋጀት አለባችሁ። እግዚአብሔር ማስተዋል ይስጥል። ሀብት ይመጣል፣ በረከት ይመጣል፣ ልጅ ይመጣል፣ ሁሉ ነገር ይመጣል። ግን አንድ ነገር ስንሆን ብቻ በእምነት ስንጸና ስንቆም

ከወር በኋላ የለም፣ ከሁለት ወር በኋላ የለም፣ ከዓመት በኋላ የለም። አያ ንታወቅ ነው፣ እግዚአብሔር ፊት ነው ያላችሁ፣ ይህንን ኪዳን መጠበቅ አለባቸው። የእሷ ብዙ ድካም ሊኖራት ይችላል ልትሸከማት፣ ልትሸከም አይ በቃ ከዚህ በኋላ ተያይተናል፣ ይበቀናል የሚባለው ጉዳይ አይደለም። ባይጤምም፣ የምንኖርበት እውነት ክብር ለኢየሱስ አሜን አሜኑ አሜን ነው። እየሰማችሁ ነው እየሰማችሁ ነው። ኢየሱስ ብቻውን እግዚአብሔር ምን ይጠብቃል? ኪዳን ይጠብቃል። ኪዳን ያላደረጋችሁ በኪዳን ውስጥ ያላችሁ ቶሎ ኪዳን ውስጥ መግባት አለባችሁ። እግዚአብሔር ኪዳን

እሷም እንደዛ የሆነ ነገር በቃ ስልኩ ስዘጋበት ምን እንዴት እንደ ምን ይወጠኙ የት ሄደው እስከሚባል ምን አፍቅ ከሱ የበለጠው ይሄ ደግሞ የሚመጣው ጻድቅ የሆነው ብቸኛ የሆነውን ከዘመናት በፊት ይወስዳቸዋሉ ያለውን ያኛውን የሚያሳይ ምሳሌ ነው። ጌታችን ኢየሱስ ሊወስደን ይመጣል። ይሄ ለተወሰነ ጊዜ ነው። ፍቅር ይቀሰቅሳል። እንደ የወደደን በመስቀሉ እንደ የጠረደን በመስቀሉ የእኛ ድካማችን ለጨረሰ ልጆች እናችሁ አለ አባት ሆናችኋል ያለው ጌታችን ኢየሱስ ክርስቶስ

በኪዳን ውስጥ ያሉ እውነቶች ሶስት ሀሳቦችን ይጠቅሰዋል። በኪዳን ውስጥ ያሉ እውነቶች አንደኛ፣ ወደ በረከት የሚወስደው መንገድ ያሳድራል። የሶስት ጌታ በኪዳን ውስጥ ሲሆን ወደ በረከት የምንገባበት መንገድ ያትራል። ለዛ እኮ ነው የቤተሰብ መሪዎችን ጠርተን በራሳችን የጀመረው ኪዳን እውቅና የምናሰጠው ወደ በረከት

ምንም ነገር አይሆንም። ትድካን ብቻ ነው የሚሆነው። ወንዶች እኛ በፍጥነት የሆነ ነገር አድርገን ነው የምንፈልገው ነው እንጸልይ ብሎ ይረጋጋሉ። አብራችሁ ተስማሚታችሁ ስትጸሉ ያን ነገር ሆኖ ነው የምታዩት። ሰማችሁ፣ አብራችሁ ሲጸል ብቻ ይሆናል። የሆነ ቦታ ለመሄድ አብራችሁ፣ የሆነ ነገር ለማድረግ አብራችሁ፣ ምክንያቱም ክዳን እግዚአብሔር ይጠብቅ ሁለታችሁ ናችሁ። በእግዚአብሔር ፊት ቃል ገባችሁ። የሁለታችሁንም ቃል እግዚአብሔር የሚጠብቃችሁ ቤቶችን ምንን አደጉ። አይ ይታዘዛል፣ ችግር የለም ምን ያመጣል የምትሉ ከሆነ እግዚአብሔር መብታት ሰጥቶታል። የቤት ራስ ብሎ ግብር ለኢየሱስ ሆ ያንቺ ራስ ብሎ የሁላችንም ራስ ባለው ግን ክርስቶስ ስለዚህ እርስ በርሳችን እየተጠባበቀ የምንኖረው ህይወት ትዳር ጋር ብቻ ሌላ ማንንም ማሳተ ግን ለኢየሱስ ነው የመጨረሻ እንደዚህ ብለን እንጨርስ። በሰው እጅ ያልተሰራ ወሎት በእግዚአብሔር እጅ የተሰራ ቤት አለልኝ፣ እሱን እወርሰዋለሁ። ኢየሱስ ጌታ። ሁለተኛ አክሊላችንን እናተርፋለን ኪዳኑን ስንጠብቅ አንደኛ ጴጥሮስ ምራፍ አምስት ቁጥር አራት ያዕቆብ ምራፍ አንድ ቁጥር አስራ ሁለት ሁለተኛ ጢሞቴዎስ ምራፍ አራት ቁጥር ስምንት ናብቡት ሌላ ክዳ የኪዳን እውነት ሶስተኛ የዘለአለምን መንግስት አግኝተናል። አሜን በማን በኩል በክርስቶስ ኢየሱስ በኩል የዘለአለምን መንግስት ምን አርገናል? አግኝተናል። ይሄ የኪዳን እውነቶች ናቸው። ኢየሱስ ብቻውን ጌታ ስለዚህ አንድ ነገር አስቡ እግዚአብሔር በልጁ በክርስቶስ ኢየሱስ ደም ነው ኪዳናችሁ ያሰላ በልጁ በክርስቶስ ኢየሱስ ደም ነው በመስቀል አፍስሶ ነው እናንተን የዋጫችሁ የጣራችሁ ለዘላለም ቤዛ ያደረጋችሁ ይህንን ኪዳን ልትጠብቁ ይገባችኋል ጎናቸው አለው ሰነካርጉና በልጁ በክርስቶስ ኢየሱስ የሆነልን በሉት አትርሳ